ጥቅምት 28 2018 ዓ.ም ያገለገሉ የመኪናዎች ዋጋ ዝርዝር ይዘን ቀርበናል። ከ650ሺህ ጀምሮ በ1.3 ሚሊዮን ያገለገሉ ሚኒባሶች ስርኤሎች አሉ። በጥሞና ቪዲዮን እስከ መጨረሻው ተከታተሉ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ጤና ይስጥልኝ። ክብራትና ክብራን የዩትብ ቻናል ቤተሰቦቼ እነሆ እንደምን አላቸው። በያላችሁበት የለምዳርቻ ሰላማችሁ ይብዛያልኩኝ ሰሉ አላረሱል እንግዲህ በዛሬ ዕለት የሚያቀርብ ኩላችሁ መኪና በርከቱ ያሉ ሲሆኑ ከነሱ ውስጥ እንግዲህ የመጀመሪያዎች ናት። እንግዲህ ቼሪ የሚባል ፋብሪካ ያመረታት ሲሆን ሞዴሏ ኬኪስሪ ሀ20 ሞዴል ናት። ኢንጂኗ ስሪ ሲሊንደር ሲሆን 812 ፈረስ ጉልበት ወይም ሲሲ ያላት ናት። ፋይቭ ስፒድ ማኑዋል ትራንስሚሽን አምስት ማርሽ አላት ማለት ነው። ከለሯ እንግዲህ የሎኖ እንደምትመለከቱት ቢጫ ማለት ነው። ኮንዲሽን በጣም ጥሩ ሁኔታ ላይ ነው ያለችው አያያዙ ማለት ነው። ዋጋው በአሁኑ ሰዓት 1 ሚሊዮን 100 ሺህ እየተባለ ነው። 2% ኮሚሽን ይኖራል። ስልክ ቁጥር 0911 80 60 32 በማለት በመደወል የዚች የመኪና ባለቤት መሆን ትችላላችሁ። እንግዲህ መልካም ዕድል ተመኘን። በመቀጠል እንግዲህ የሚቀርብላችሁ ደግሞ ጽድት ያለች አቶስ ትሆናለች። ለአስቸኳይ ሽያጭ የቀረበች አቶ ስትሆን ሞዴሏ 1998 ሞዴል ናት። ምንም አይነት ትክክ የላትም። አራት ፒስትን አራት መርሻላት ማለት ነው። ዋጋዋ 650 ሺ ብር ድርድር አለው። በዚሁ ላይ ድርድር አለው። በቃ መደራደር ትችላላችሁ። 2% ኮሚሽን ተከፍላላችሁ ለሻጮች ማለት ነው ለአሻሻጮች ስልክ ቁጥር 09 13 96 11 21 ወይም 0950 41 48 96 በማለት በመደወል የዚች አቶዝ መኪና ባለቤት መሆን ትችላላችሁ ማለት ነው። ወደ ቀጣው እናመራለን። ላይክ ና ሽር፣ ሰብስክራይብ እንዳይረሳ። በመቀጠል የምትመለከቱት እንግዲህ ከላይ በምስሉ የቀረበው ለሽያጭ የቀረበ ላንድ ሮቬር ይባላል። ሞዴሉ እንግዲህ ፋይንዲደር 110 1989 ነው። በጣም የቆየ መኪና ነው። 1989 ነው። ልብ ብላችሁ አድምጡ። የቆየ መኪና ነው ማለት ነው። ማኑዋል ትራንስሚሽን አለው። አክሲደንት ፍሪ ነው ግጭት የለውም። ኤክሰለንት በጣም ጥሩ ሁኔታ ላይ ያለ ታርጋ ቁጥር ኮድ ሁለት ብሎ የሚጀምር እንግዲህ። የዚህ መኪና ዋጋ 850ሺ ኢትዮጵያ ብር ነው። 2% ኮሚሽን ይከፍላሉ። ስልክ ቁጥር 0920661993 በማለት የዚህ መኪና ባለቤት መሆን ትችላላችሁ። የቆየ ነው ብያችኋሉ። በመቀጠል የምትመለከቷት እንግዲህ ጽድት ያለችው ስሪኤል ሚኒባስ የህዝብ ማመላለሻ መኪና መጣች። እንግዲህ የእሷንም ዝርዝር እንይ ለአስቸኳይ ሽያጭ ቀረበች ስትሆን ስሪኤል ሞዴል 1997 ንጹህ ነች፣ ንክኪ የላትም። እንግዲህ ዋጋዋ በአሁኑ ሰዓት እየተባለ ያለው የዚች መኪና ዋጋ በጣም አሪፍና ተመጣጣኝ ነው። ማንም ኬስ በማይጎዳ መልኩ 1 ሚሊዮን 300 ሺህ የኢትዮጵያ ብር እየተባለች ነው ያለው። ሰው ቀንጠብ ቢያደርግና እንደፈለገው ቢንቀሳቀስባት ለስራ መስሪያ በጣም ተመራጭ ናት ማለት ነው። ለህዝብ አገልግሎት የምትሰጥ መኪና ነች። ስልክ ቁጥር 0913 96 11 21 ወይም 0950 41 48 96 በማለት እንግዲህ በመደወል የዚች መኪና ባለቤት መሆን ትችላላችሁ ማለት ነው። እንግዲህ ላይክ እና ሼር ሰብስክራይብ እንዳትረሱ። በመቀጠል የምትመለከቱት እንግዲህ ባንክ ያለበት ነው። ባንክ 210 ሺህ ብር ብቻ አለበት። የመኪናው አይነት ቲዮታ ላንድ ክሩዘር ነው። ዋን ኤች ዜድ ነው። ሞዴሉ 1995 ሬል ሞዴል ነው። ሞተር በጣም ንጹህ ነው። አይፈልግም። 75% ግጭት ግልብጥ የለም። ፋብሪካ ቦዲ ማኑዋል ማርሽ ነው። መሰረታዊ ነገሮች በጣም ንጹህ ናቸው። ቻንሲ ንጹህ ነው። ሞተር 75% ንጹህ ነው። ኪራይ 96 ሺህ ብር በወር ገቢ ያለው ማለት ነው። ተገዙ በዛው ላይ ማስቀጠል ይችላሉ። ሰሌዳ ታርጋ ኮድ 3 ነው። ኮድ 3 ነው ብሎ የምጀምር ማለት ነው። እንግዲህ ይህ መኪና ማኑዋል ማርሽ ሲሆን እንግዲህ በጣም አሪፍ መኪና ነው። ባንኩ 210 ሺህ ብር አለበት። ለባለቤቱ በእጁ 1 ሚሊዮን 140 ሺህ ትሰጣላችሁ። ትክክለኛ ገዢ ከሆነ እንግዲህ ድርድርም አለው። አጠቃላይ ዋጋው እንግዲህ 1 ሚሊዮን 350 ሺህ የኢትዮጵያ ብር ነው። ለባንኩ በየወሩ ከዕዳው ላይ የሚቀነስ 12 ሺህ ብር አለ። ስልክ ቁጥር 2 ፐርሰንት ኮሚሽን አለ 0925 45 40 40 ወይም 09 94 47 82 33 በማለት በመደወል የዚህ የመኪና ባለቤት መሆን ትችላላችሁ። በመቀጠል እንግዲህ የሚያስተዋውቃችሁ ይህች ከላይ የምትመለከቷት እንግዲህ የቲዮታ ስርት የሆነች መኪና ናት። ቲዮታ ሃይሲ ሀልፍ ባናት ቫናት ማለት ነው። 1995 ሞዴል ናት። ቱኤል እንጅን ነው። እንጅኗ ቱኤል ነው። ዋጋዋ ደግሞ በአሁኑ ሰዓት እየተባለ ያለው በጣም ርካሽ ዋጋ ነው። ገዢዎች ለመግዛት ስታስቡ ሄዳችሁ በአካል ማየት ማስፈተሽ ግዴታ ይኖርባችኋል ማለት ነው። እሺ 2 ፐርሰንት ኮሚሽን በመክፈል ይችን መኪና በ1 ሚሊዮን 500 ሺህ የኢትዮጵያ ብር መግዛት ትችላላችሁ። ሞዴሏ የቆየ ነው ልብ በሉ። 1995 ሞዴል ነው ማለት ነው እና ይችን መኪና እንግዲህ በ1 ሚሊዮን 500 ሺህ 2 ፐርሰንት ኮሚሽን አለ። ስልክ ቁጥር 0910 71 31 31 በማለት ይደውሉ። በመቀጠል እንግዲህ የመጨረሻው መኪናችን ይህ ይሆናል። ስለዚህም ደግሞ አንዳንድ ነገር እንበል። አስቸኳይ ለሽያጭ የቀረበ ነው። ቅጥቅጥ ዱዳ ነው፣ የተቀጠቀጠ ዱዳ መኪና ነው ማለት ነው። ሞዴሉ 2003 ሞዴል ነው። ወንበር ብዛት እንግዲህ ውስጣዊ ክፍሉ እንደምትመለከቱ ነው። 24 ወንበር አለው ማለት ነው። 24 ወንበር ያለው ሲሆን ሞተር ካምቢዮ ዲፌሬንሻል በጥንቃቄ ካደሰ ገና እንዶሩ ነው። አድሷል ማለት ነው። ልብ ብላቸው አዳምጡ። ያደሰ መኪና ነው። እንግዲህ ይህንን መኪና ለመግዛት የፈለገ ሰው ዋጋው 1 ሚሊዮን 300ሺህ የኢትዮጵያ ብር ነው 1 ሚሊዮን 300ሺህ 24 ወንበር 2003 ሞዴል ቅጥቅጥ ዱዳ ሞተር ካምቢዮ ዲፍረንሻል በጥንቃቄ ካደሰ አንድ ወር ነው። ስልክ ቁጥር 0931157 ወይም 0944360 በማለት በመደወል የዚህ የመኪና ባለቤት መሆን ትችላላችሁ። ክብራትና ክብራን የዩቲዩብ ቻናል ቤተሰቦችም በዛሬው ዕለት እንግዲህ ያቀረብኩላችሁ የመኪናዎች ዋጋ ዝርዝር ይህን ይመስላል። በቀጣይ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰላሙ አሌይኩም ወረህመቱላህ ወበረካቱ።